ማዳት ልቀቀኝ ጫፌን ልቀቀኝ ልቀቀኝ ነገ ነው ያዝ ምንድነው እዚህ ነው እንድትደርስም አልፈልግም በምንም አይነት ምክንያት እንዳትደውልልኝ ከዚህ በኋላ የኔን ስም ለማንሳት እምትሞክር ከሆነ ምን እንደማመጣ እሳይሃለሁ በቃ እሺ፣ እንደዛ ከሆነ ችግር የለውም። እዚህ ጋር እና በቃ በቃ እናንተ ከዚህ በላይም አፍ መካፈት አያስፈልግም። ካንተ ጋር ፌንም ልካፈት አልመጣውም። ገባ ካደለ ዛሬ ላስጠነቀቀህን የመጣት ልድጋ ምን ብለሽ ምልህ እንድታላግጥብኝም አልፈልግም እኮ በስራ ንገኝ። ይሄ የማትወጣበት ማት ውስጥ ነው የምትገባው። እውነቴ ነው የምልህ። ሰላም ሰላም፣ እንዴት ናችሁ የእኔ ተወዳጅ እና እንቁ ቤተሰቦች? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ እናንተም ላይ ቀድሜ ተኮሳተርኩ ይመሰለኝ፣ ይቅርታ ቤተሰብ ማለት። አንዳንዴ ነገሮች ከልክ በላይ ሲሆኑ በጣም ያስጠላል። እንደ ሴት ደግሞ ስታስቡት፣ ቤተሰቦች ይህንን ቪዲዮ የምትከታተሉት እኛን፣ የምትደግፉን፣ የምታበረታቱን ብዙ ነገር የምትመክሩን መጥፎ ስንሰራ መጥፎን የሰራችሁ ወይም መጥፎን የሰራው፣ በዛ ልክ ደግሞ ጥሩ ስንሰራ ይሄ ጥሩ ነው የምትሉ የምናደርጋቸውን ነገሮች በሙሉ በቃ ኮንትሮል የምታደርጉት እናንተ ናችሁ። አብዛኞቻችሁ ደግሞ ሴቶች ናችሁና ትረዱኝ ያላችሁ ብዬ አስባለሁ የምናገረውን ነገር ማለት ነው በቃ አንድ ነገር ስናገር ከምን አንገላይቸው እንደሆነ ታስባላችሁ ወንዶችም ብትሆኑ ደግሞ በተመሳሳይ ሁኔታ እኔን ከመውቀስና ወደ ዘለፋ ዳይሬክት ከመግባት ምን አስባ ነው ምን ገጥሟት ነው የሚለውን ነገር ብታስብልኝ ደስ ይለኛል እና ዛሬ በላንዱ ቤት የመጣሁበት ምክንያት ከዚህ አንድ እንዲመጥቻለሁ በጥሩ ነገር ባይሆን ኖርማሊ አሁን እንዳጠቃ አጠቃላይ ጥሩ ሁኔታ ላይ እንዳልሆንን ታውቃላችሁ። በቃ ነገሩ አንድ መስመር እስከሚይዝ ድረስ ሁላችንም ነጻ የሚያወጣንን ነገር ማድረግ አለብን ብዬ ማስብ በሰዓት ላይ ያለው ነው እና ቤተሰቦች የምንትፈጠረ መሰላችሁን ለንዱ በጣም ስሜን እያጠፋ ነው ሰምታችኋል ብዬ አስባለሁ። መቅዲም ነግራቸዋለች ምናምን ነገር ና እኔ ለምን በዚህ ልክ መውቀስ ምናምን እንደፈለገ አላውቅም። ምንም ጸብ የለብን ምንኛ ለአንዱ ከዚህ በፊት ማለት ነው ከዚህ በነበረን ሪሌሽን ምንም አይነት ጸብ የሚያደራርስ ለነቀፋ ምናምን ኢቭን እንኳን የጠነከረ ጓደኝነት እንኳን አልነበረንም እና ባለፈም ሲጠራኝ በትህትና መጥቻ ና ግሬው ነበረ። በማዩን ነገር ነው የተለያየ ነው። በሄርሜላ ምክንያት ነበረ ያን የሚያወራ ነው። ምናልባት ካላያችሁት ቪዲዮን ገብታችሁ ማየት ትችላላችሁ። ተጣልተናል በጣም ማለት ነው። በቃ እንደማይመለከተው ና ከዚህ በኋላ እኔንም በዚህ ልክ እንዲያመንጫጭቀኝ እንደማልፈግ በጣም ጮኬ ተናግሬው ነበር፣ ግን አልገባውም። ያ ነገር በቃ አልተረዳኝም። ማለት እንግዲህ ሴትናት ብሉሉ ወደ ንቀት ምናምን ገብቶ የሚሆን አላውቅም። የዛኔ በደንብ አስጠንቅቄው ነበር፣ ይልኩት በደንብ ማለት ነው። ግን ዛሬ ላይ ደገመው ያንን ነገር በጣም በሚያሳዝን ሁኔታ በጣም ማለት ነውና የሆነ በቃ ቤተሰብ ሰምን እንዴት ብዬ እንደማስረዳችሁ ምናምን አላውቅም። በዚህ ልክ የኔን ስም ለማጥፋት ይሄንን ሀል ዘመቻ ማስነሳቱ ተገቢ ነው ብዬ የማስበውም ነገር አይደለም። ወንድ ስለሆነ ብቻ ነገሮችን ማድረግ ይችላል ማለትም አይደለም እና የሆነ እኔ በጣም ነው የተሰማኝ፣ ቤተሰብ እውነት። ማለት እኔ ምንም ነገር ባደርግ እስከ መሰለኝ ድረስ ትክክል ነው ብዬ እስካሰብኩኝ ድረስ መብቴ ነው፣ አለቀ በቃ። የሆነ ወንድ ስለሆነ ብቻ ወንድነቱን ተጠቅሞ እኔ ላይ የሆነ እማይሆን ዛቻ፣ ማስፈራሪያ ምናምን የሌላው ሰው ኦኬ። አሁን በስልክ ምናምን የሚደርሱ ማስፈራሪያዎች አሉ፣ አይደለም? እንዳልኳችሁ ከዚህ በፊት በተደጋጋሚ በአብርሃም በኩል በሩታን በኩል የሚመጡ ዳይሬክት፣ እነሱ ሳይሆን እንድትረዱኝ ይፈልጋለሁኝ እንድታዳምጡኝም ጭምር ዳይሬክት ሩታና አብራም አስፈራሩኝ አላልኩም። እንደዛ ብዬ የተናገርኩበትን ፓርት አላስታውስም። እኔ ለምናገረው ለማደርገውም ነገር በጣም ጥንቃቄ ነው ማደርገው፣ ቤተሰብ ምክንያቱም እንዳልኳችሁ ቪዲዮ ነው። ቪዲዮ ማለት ደግሞ የሚቀመጥ ነገር ነው፣ ፋይል ነው፣ ነገ ላይ ታይቶ የሚወቀስ ነገር ማለት ነው። እና ዳይሬክት እነሱ አስፈራሩኝ ሳይሆን፣ በጣም በተደጋጋሚ በመልክት በቮይስም፣ በቃ በተለያዩ ማህበራዊ ሚዲያዎች የሚደርሱብኝ ጫናዎች አሉ። ያ ደግሞ ማለት አልገደበኝም። ምንም ነገር ከማድረግ አይደለም። ታውቃላችሁ የእኔ ቤተሰቦች፣ መጀመሪያ እናንተን የጠራሁት ለዚህ ነው፣ በደንብ እንድትሰሚ ስለምፈልግ ማለት ነው። አላቆመኝም የማንም ዛቻ ማስፈራረ። ዛሬ ላይ ግን ለአንዱ ምን አስቦ እንደሆነ በማላውቀው ሁኔታ በጣም ተያይዟል ከእኔ ጋር፣ ከምነግራችሁ በላይ በየሄደ በጭራሽ ሌላ ቤት ቪዲዮ ላይ ላ በጣም እየሰማ ነው ስሜን በጣም ስሜን፣ እየጠፋ እንደሆነ የሚገባኝ በዛ ልክ ነው። እና እኔ እሱ የሚያውቀው ነገር አለ ብዬ አላስብም። የማደርጋቸው ነገሮች በጠቅላላ ማለት ነው። ከመቅደስ ጋር ምን ይሁን ከነፃነት ጋር ስለገባንበት ማለት እሱ ምንም ያውቀው እውነታ የለም። ቢያውቅም የራሱ ጉዳይ፣ ምንም የሚያመጣው ነገር የለም። ግን ምንም ተጨባጭ የሆነ መረጃ ሳይዝ እኔን ለመክሰስ ለምን እንደተነሳ ምንም ሊገባኝ አልቻለም። እና ይቅርታ ቤተሰብ ገና ከመግባት በጣም ስሜታዊ ሆኛለሁ፣ ይገባኛል። ግን ደግሞ አንዳንድ ጊዜ ሴት ስትሆኑ በወንድ የሆነ የመሸነፍ አይነት ስሜት ሲሰማ በጣም ከባድ ነው። በጣም እኔ አሁን ተሸንፍ ያለው እያልኩኝ አይደለም። በምንም ሊያሸንፈኝ አይችልም። እንዳልኳችሁ እኔ መስሎኝ ይሆናል ብዬ ትክክል ነው ብዬ ለማደርጋቸው ነገሮች እሱ መቶ ሊናገረኝ አይችልም። ማን ስለሆነ ነው እሱ ውስን የሚናገረኝ? ሲጀመር ልብ ካለው ሄዶ ማናገር ያለበትን አካል ማናገር ይችላል። ባለፊት ጣላ ነው ብሄር የሚል ጉዳይ ነበር አደለ? ስለዚህ ወንድነቱን የሚያሳየው ሄርሜላ ጋር ሄዶ ማድረግ የሚፈልገው ነገር አድርጎ ሲመለስ ነው እንጂ ዛሬን ያጠገቡ ስላለው ብቻ ወይም በቅርበት እኔን ማግኘት ስለሚችል ብቻ መዛትና ማስፈራራት አይችልም። እናንተ ቀድሜ ይህን ነገር የምነግራችሁ ሲመጣ ምናምን ስናገር ነው እንዳይደብራችሁ ነው፣ እና ደግሞ እኔም የሆነ መጥፎ ባህሪ ኖሮኝ እሱን የምሳደብ ምናምን አርጋችሁ እንድትስሉ ስለማልፈልግ ነው ቀድሜ ለእናንተ የምነግራችሁ ማለት ነው። በጣም የሚያስጠላ ሁኔታ ላይ ያለ ነው በጣም ግን ደግሞ ይስተካከላል። የጊዜ ጉዳይ ነው። ምንም ነገር ቢሆን የሆነሳል ሊበላሽ ይችላል። የማይሆን ነገር ሊፈጠር ይችላል። ግን በጊዜ ይስተካከላል። በቃ አለቀ። ጊዜ ለሚፈታው ነገር ደግሞ የማይሆን የማይሆን ንግግሮችን እኔ ማስተናገድ አልፈልግም። ይሄ በስልክ ምናምን እየደወሉ ምናምን ምናምን አይገድበኝ፣ ምንም አይመስለኝ። አላቃቸውማ በካል ምን አገባኝ? ለምንድ የምፈራው ሲጀምር? በቃ ማድረግ ያለብኝ ነገር አደርጋለሁ። ለአንዱ ግን አጠገቤ ሆኑ አንድ ሀገር ላይ ቁጭ ብለን በሌላ ቤት ሄዶ ሌላ ቪዲዮ እየሰራ ምናምን የእኔ ስም እንዲያጠፋ አልፈልግም። በቃ ይህንን ነገር ነው ዛሬ አስረግጭ ይል ነገር ዳዊ ይለት አለው ባይዚ አካባቢው ላይ ያለሁት ይመጣልን ብዬ ተስፋ አደርጋለሁ። ባይመጣም ደግሞ ቤተሰቦች እናንተ ይህንን ነገር እንድታውቁልኝ እፈልጋለሁ። በቃ ባጭሩ ማለት እንድትረዱኝ እፈልጋለሁ። ይህንን ያልኩበትን ምክንያት መጀመሪያም ብያቸዋለሁ። አብዛኞቻችሁ ይህንን ቪዲዮ የምታዩት ሴቶች ናችሁ እና ሴቶች ደግሞ ትረዱኝ አላችሁ። በቃ አንድ ነገር ሀብዬ ስናገር ለምን ተናገረች ከምናገን ነው ምን አይነት ነገር ደርሶባት ነው የሚለውን ነገር እንድታስታውሉልኝ እፈልጋለሁ። በጣም ማለት ነውና፣ እሱ በዚህ ልክ እኔን የሚያንቋሽሽበት፣ በዚህ ልክ እኔን የሚሰድብበት፣ በዚህ ልክ አልባሌ ነገር የሚያወራበት ምንም አይነት ምክንያት የለውም፣ ባጠቃላይ ማለት ነው። ምንም አይነት መረጃ ምናምን ምንም ነገር ቢል እኔ ላዳምጥ አልችልም። ላስጠነቅቀው ነው ዛሬ የሚመጣው ማለት ነው። ከዚህ በኋላ የትም ቦታ ይሁን ላንዱ የኔን ስም ካነሳ እኔ ወደ ራሴ እርምጃ ገባለሁ። እሱ ወንድ ስለሆነ ወይም ደግሞ ማድረግ የሚችላቸው ብዙ ነገሮች ስላሉ እኔ ደግሞ ሴት ስለሆንኩኝ ብዙ ነገሮች ስለምፈራ ምናምን ዝቅ ብዬ ምናምን እንዲያኝ አልፈልግም። ገብቷቸው አላር ቤተሰብ ና እስቲ ሲመጣ ደግሞ ምክንያቱንም እንጠይቀዋለን የኔን ስም በዚህ ልክ ያጠፋበት ምክንያት ማለት ነው። በዚህ ልክ ከሌላ ሰው ጋር እየተደዋወለ ምናምን እንደዚህ ነው እንደዚህ ነው እንኳን ላደርገው ይቅርና ላስበው እንኳን የማልችላቸውን ነገሮች ነው እኔ አሁን ላይ እየሰማ ያለሁት ማለት ነው። እንዳልኳችሁ ከእሱ ጋር ምንም አይነት እኔ የሚያቀያይመኝ የሚባል ነገር የለም ቤተሰብ። እኔ ከዚህ በፊት እዚህ ቤት እንኳን የመጣሁት ዛሬ ለሁለተኛ ጊዜ ነው አይደለ? በተደጋጋሚ እንኳን ይህንን ያህል አብረን ብዙ ነገር ያሳለፍን አይነት ሰዎች አይደለንም። ግን ለምን ለምን የሚለው ነገር በቃ ማወቅ እፈልጋለሁ ቤተሰብ እና በጣም ይቅርታ አሁን ላይ አብርሃምም ሩታም በቃ ማናችንም ማለት ይቻላል እንዳጠቃላይ ምንም ጥሩ የሚባል ነገር እየተፈጠረ አይደለም ነገሮች ደግሞ በጊዜ ሂደት መስተካከላቸውም አይቀርም ሁሉም ነገር ተበላሽቶ ይቀራል ማለት አይደለም ይህ ነገር ይወሰናል ያ ነገር ገደብ ያገኛል ሁሉም ሰው ሰላሙን ያገኛል የሆነ ሰዓት ላይ ግን በዚህ መሀል እንዳልኳችሁ እንደ እኔ በተለይ እንደ እኔ እንደሚጨቆን አንድ ሰው ደግሞ ወዳጅና ጠላታችሁንም ትለዩበታላችሁ አሁን ላንዱ እንዳልኳችሁ እኔ አንድ ሀገር ልጅ ከመሆናችን በሰላም ሰላም ሰላም ከመባባል ዘለለ ምንም አይነት ነገር ውስጥ ገብተን አናውቅም ነበረ ግን ዛሬ ላይ እኔን ለማጥቃት እኔን አልባሌ ስም ሰጥቶ በሰው ዘንድ እንድጠላ ማንም ሰው ለኔ ጥሩ አመለካከት እንዳይኖረው ምናምን ነው በቃ እያደረገ ያለው አጠቃላይ ማለት ነው። በቃ ሁሉም ተነስቶ ምናምን ብቻ ከባድ ነው። ቤተሰብ በቃ የሚለው ነገር ይገባቸዋል ከኔ በበለጠም ስለምታውቁና እሱ ሲመጣ ደግሞ ደሞ እንዳልኳችሁ የሚለውን ነገር የምናውቅ ይሆናል። ከዚህ በላይ እኔ ብዙ ነገሮችን ለእናንተ ባልላችሁ ደስ ይለኛል ቤተሰብ አንዱ መጥቷል እስቲ እናናግረዋለን አብረን ቤተሰብ እኔም ከዚህ በላይ ስሜታዊ መሆን ደግሞ አልፈልግም በቃ ከዚህ በላይ መቀያየም የሚባል ከአንድ ሀገር ልጅ ጋር መቀያየም ምናምን በጣም የሚደብር ነገር ነው ቤተሰቦች እንዴት ነሽ እግዚአብሔር ይመስገን በሰላም ነው የጠበቅሽ ካሜራው ይዘሽ ነው የጠበቅሽ ደግሞ ከደበረ በጣም ይቅርታ። ያው ሪስፔክት ስላለኝ ነገሮችን በመጥፎ ሁኔታ ምናምን ነገር እንድትገነዘብ አልፈልግም። ሲቀጥል ደግሞ ዛሬ አንተ ቤት የመጣሁበትን ምክንያት ካሜራም ይዤ የጠበኩ ማለት እኔ እናንተ ምንም መጥፎ ደረጃ የሚያደራረስ ነገር የለንም፣ አይደለም ታውቀዋለህ። ምንም መጥፎ አንተ እኔ ልታስቀይም የምትችልበት አንተ ስለ እኔ መጥፎ ልታወራ የምትችልበት ምንም አይነት ምክንያት እንደሌለ ልብ ያውቀዋል። ሲቀጥል ከዚህ በፊት እናንተ ላደረስኩት በደል የለም በምንም መንገድ ተገናኝተን አናውቅም፣ ታውቃለህ። ይሄን ደግሞ ያገናኘን ሚዲያ ነው። በቃ አንዳንድ ነገሮች አሉ። አሁን ሙሉ ለሙሉ እኔን አንተንም ያነካካ ነገር የለም ማለት አይደለም። ግን ደግሞ አንተ እኔን ልትበድል የምትችልበት እኔ የኔን ስም የምታጠፋበት በዋነኝነት ደግሞ ጓደኞቼ ጋር እየሄድክ ሁሉም ለኔ መጥፎ አመለካከት እንዲኖረው ጥፋተኛ እንደሆንኩኝ ምናምን በቃ በጣም በጣም ሰሞኑን እየሰራ ያለውን ነገር በጠቅላላ ማለት ነው፣ በጣም ተከታትያለሁ። እና ለምንድን ነው ይሄ ይሁን ያለው? አንተ ወንድ ስለሆንክ ትፈራኛለህ ነው አይደለም? አስጨርሰኝ፣ አስጨርሰኝ። ለቤተሰቦች በደንብ እነግርሃቸዋለሁ፣ የመጣሁበትን ምክንያት ማለት ነው። አንተ ወንድ ስለሆንክ ዛሬ ላይ እኔን እንደፈለክ ማድረግ እችላለሁ የሚለውን ሀሳብ ይዘህ ነው ያ። እኔ ደግሞ እያልኩ ያለው ትንሽ ነው እንደዚህ የሚያስብልሽ ይሄ ሁሉ ነገር የሚያናግርሽ። በጣም ስሜን እየጠፋህ ነው። ገባክ አይደለም? በጣም ማለት ነው። ስለኔ በየክበት መጥፎ ነገር ነው ያወራ ያለው፣ ባለፈ ስላልተስማማን ነው እንደዛ አይደለም። ገና እኔ ምንድን ምን ጉዳይ ካለኩ ዳይሬክት መጣህ። እያደረክ ያለውን እሱ ያለው ነገር በደምብ በጣም ብዙ ነገር ግን ነገር አንተስ ምን የምታውቀው ነገር አለ? ምን ነገር ያለው አንድ ቦታ ነው ያለነው፣ ሩቅ አይደለም። በፈለግን ሰዓት መገናኘት እንችላለን። ገባ ካረለ? ስለዚህ አንተ እኔ ለመጥፎ ነገር እንኳን ብታይ ያደረኩት ስህተት እንኳን ቢሆን ደውለህ በቃ ረዴት እንደዚህ እንደዚህ ያደረግሻለሽው ነገር ትክክል አይደለም ሌላ ቦታ ሄደ ብልሽ ትመለሽ ነበር እንደማ ሊመለስ ነው። መስማት አለ መስማት አይደል? አንተ ምን ምንም ምክንያት የለህ። ማን ስለሆነ ነው ለምን እንደነጠራሽ? ለምን ነው ስሜን። ስለዚህ መናናቅ ደረጃም ደርሰናል፣ አይደለም ግን

ምንድነው ጥፋቴ ነው ለምንድነው ከኔ ጋር ምንድነው ያያዘ ከኔ ጋር ምንድነው የሚያገናኝ ነገር ሲጀምር ምን ያደረግሽው የማትናገሪው ኧረ በስመ ኦኬ ማለት ጥፋትህን እንዲህ ነው እንዲህ ነው ብዬሽ ዘርዝሬ እንድነግረው የምትፈልገው አሀ ታውቀዋለህ አሁን ኑኑኑ ታውቀዋለህ በደምብ ለአንዱ መጥፎ ነገር አንነጋገርም እኔ እናንተ ሁለታችንም በማይመለከተን ነገር ማለት ነው አድርገሀል የምትይው ነገር ካለ ያው ንገሪ ባለቤት የጣላን ነው በምንድን ነው ቤርሜላ ምክንያት አይደለም ጉዳይ ከእኔ እሷ ጋር መጨረስ ትችላለህ እኮ ታዲያ ሲጀምር እሷ ጋር ሄዶ መጨረስ ያለ መጨረስ ጉዳይ አይደለም ከዚህ በላይ ልታገስ አልችልም። ምንም መታ የሚባል ነገር የለም። አሁንም ደስ ምን ይገጠፋን ያለው ምንድን ነው? ኧረ ጉድ ነገር ብለሽ አንቺ ምንም ነገር ብታወራ ማለት ነው ከኔ ላይ ምንም የምትቀንሰው ነገር የለም። ንገር አክብሬ ነው። ምን ደግሞ ለአንዴና ለመጨረሻ ጊዜ ነው ቤተሰቦች ፊት ማለት ነው ላስጠነቀቀኝ ነው ዛሬ የመጣሁት። ከዚህ በኋላ ስለኔ ምንም አይነት ነገር እንድትናገር አልፈቅድም። ልታስፈራሪ ነው የመጣሽ? ማስፈራራት አለ። ማስፈራራት አይደለም ማለት ያለበት ሁኔታ፣ የማስፈራራት ምናምን፣ የመደናገጥ ምናምን ከሆነ ኢትስ ኦኬ፣ የራሱ ጉዳይ። ከኔ ጋር ምንም የሚያገናኘው ነገር የለም። ከዚህ በኋላ የኔን ስም ቤትኛውን ቦታ ሊሆን ይችላል

ነው እነሱም ስላዩት አይተው የተረዱት ነገር ስለሆነ የተረዱት ነገር የለም እኮ። ምን ያሉ ነገር የተናገርኩት ነገር አለ ወይ? ያወራሁት ነገር አለ? ምንድን ነው የሰራሁት ነገር አለ ንገሪኝ። ይሄን ነገር አድርገሃል እንደ ለምንድን ነው በየቦታው የሄድክ ስሜን የምታጠፋው? በጣም ከተለያየ ሰው ስለ እኔ እያወራ እንደሆነ እኮ እየሰማሁ ነው። ለምን ስፔሲፊክ አድርገሽ ያለውን ነገር ለምን አትነግሪኝም? ጥፋት ታውቀዋለህ። ከኔ ጋር የመፋጠጥ ምናምን ነገር ከሆነ ደግሞ ከዚህ በላይ እኔም ቆሜ አንተን የማወራበት ሰዓት የለኝም። ገባት። ግን ደግሞ እንደ ሴት እኔን አታክ ለማድረግ እየሞከር ከሆነ እማት ወጣበት ማት ውስጥ ነው የምትገባው። እውነቴን ነው የምልህ። ወይም ደግሞ እኔን እንደሌላ ሰው ምናምን አስበህ ከሆነ ኦኬ፣ ችግር የለውም። እንደዛ ከሆነ ቤተሰቦች፣ እኔም ከዚህ በላይ በጣም እንትን ማለት አልፈልግም። ግራ እያጋባሽኝ ስለሆነ እኮ ነው። ምንም ግራ የሚያጋባ ነገር አልተፈጠረም። ምንም ማለት ነው በቃ ምልህን ነገር እንድታደርግ ፈልጋለሁ። ዛሬ ላስጠነቅቅህ እኔ የመጣሁት ልድገምልህ። ምን ብለሽ እንደዛ ማለት ነው? ያደረከውን እያንዳንዷን ነገር ቀድሜ ስለተናገርኩኝ አሁን ላይ ልትሸፋፍኝ ብትሞክር ምንም ብት ቪዲዮን ታየዋለህ። ከዚህ በላይ ከዚህ በኋላ ወደ እኔ የምትመጣ ከሆነ የፈለከውን ነገር በራሱ መንገድ ማደግ ትችላለህ። እናወራ ካልን አንቺ ከምታደርጊው ነገርና እኔ ከማወራው ነገር በጣም ለውድድር ላይ አይቀርም። ምንም ያገናኘን ነገር የለም ምንም ማለት ነው። ምክንያቱም አንቺ ከሰዎች ጀርባ ትጂ ሰው ነሽ፣ እውነት ነው ይሄ አይደል? ለመቅደስ ምንም አታውቅም ብለሽ ራስ ያቀናበርሽውን ፎቶ በሰው አስልከሽ ምናምን፣ ለዚህ ነው ይሄን ነገር ልታወሪ ነው። እኔ ካፈራሽው ነው ልንገርሽ። በቃ ቤተሰቦችም ካልነገረቻቸው ነው ልንገራቸው የሰራችሁን ስራ ማለት ነው። እኔ ደግሞ እውነታውን ስለደረስኩበት ልጅቷን እንደት ጎጃት ስለማልፈልግ መሀል ላይ በነ በመቅዲ እኔ ያገናኝሻለሁ፣ ከፈለ ከምትለው ሰው ከፈለከው ሰው ጋር ልታገናኘኝ ትችላለን። ምን ሲፈኝ ምናም ነገር ከጥፋትሽ ለማምለጥ ነው። ምን ለማረግ? ምንም ያጠፋሁት ጥፋት የለም። ሲቀጥ እንደም ማለት ነው። እኔ መስሉኝ ትክክል ነው ብዬ ለማደርገው ነገር አንተ ምንም የሚመለከተ ነገር የለም። የሰው ይስፈጠብኝ። እኔ ዝም ብዬ የምፈልገው ሰው አለ አላው እንድልሽ ነው የምፈልገው አይ የምትፈልገው ሰው አለ በሊ። አሁን እኔን አታካርገ ስለኔ መጥፋውርተ ማግኘት የምትፈልገው ሰው አለ። ያላደረግሽው ነገር ማለት የምትደርስበት ዓላማ አለ። ያላደረግሽው ነገር አወራሁኝ እኔ ምን የሚያደረግኩት ነገር የለም፣ ሲጀመር ሲቀጥል ደግሞ ይሄ ጉዳይ አንተ ጋር የሚያደርስ ነገር አይደለም። ይሄ ስህተት እሺ፣ ለመሸፈኑ ነው የመጣችው ንግግር ሁሉ ወሬ ማለት ነው። ስለዚህ መግባባት አንችልም። ምክንያቱም ነገሮችን መረዳት አትፈልጊም። በአግባቡ መስማት ያስፈልጊም። እውነት ምን አትፈልጊም። በቃ እኔ ላዳምጥ ተናግሬ ለመስማት እንደፈለግሽ አላውቅም። በቃ እንደዛ ከሆነ ችግር የለውም። ከዚህ በላይ አፍ መካፈት አያስፈልግም። አንተ ጋፊንም ልካፈት አልመጣውም። ገባ ካደለ ሶስተኛ ዙር አጠገቢ እንድትደርስም አልፈልግም። በምንም አይነት ምክንያት እንዳትደውልልኝ ከዚህ በኋላ። የኔን ስም ለማንሳት የምትሞክር ከሆነ እውነት ይሆናል። የማይሆን ነገር ይፎከርሽ ነው መፎከራ ነው ፎከራ አይደለም። ትክክል እንዳደረገ ሰው ጅንን ብለ ምናምን። ትክክል ያደረኩት የሆነው ነገር ነው ያወራሁት። ስለዚህ የማይሆን ተረድተሽ አቁመሽ ከገባሽበት እንትን ውስጥ ውጪ እያደረግሽ ያለሽው ነገር የማይሆን ነገር ነው። ስለዚህ ከዛ ነገር ተመለሽ። እንድነግር የፈለግኩትን ነገር ነግር ያለው የፈለግሽኝ ይሄን ነገር እንድነግርሽ ከሆነ ነግርሽ ያለው ልክልክሽል የማያቆምነት እናገራለ። ለቤተሰቦችም ምናልባት ቀድመሽ ይመጥተሽ ብዙ ነገር አወረተሽላቸው ሊሆን ይችላል። ግን እኔ እነግርሻለሁ እነሱ ከነገርሻቸው የበለጠ እኔ እነግርሻለሁ። ለአንቺ ከካሜራም ጀርባ እነግርሻለሁ፣ አሁንም እነግርሻለሁ። ምንም ያገናኘን ነገር የለም። ደግሞ እንዲደውል እኔም ደግሞ እሺ ነገር እስካላቆምሽ ድረስ ነው ማለት እና ያለና ምን ደርስበት አይሻልም እኮ ምንደርስበትን እናያለን። እናንተ አንተም ከኔ ጋር ልትያይዘ እኔም ከአንተ ጋር ልትያይዥ ሌላ ነገር ውስጥ ባንገባ ጥሩ ነበር። በማይመለከተ ነገር ባንጣላ ጥሩ ነበር። ባንቀያየም ጥሩ ነበር። እንደ እህት እንደ ወንድም በነበረን ሪሌሽን ብንቀጥል ጥሩ ነበር። ያ ደግሞ አልፈለክም። እያድረግሻለሽ ነገር ስላልተመቸኝ በእንደዚህ አይነት ሁኔታ ደግሞ እንድንቀጥል አልፈለክም። እውነታውን ተናግሬ ማላፍ ነው የምፈልገው። እኔ አለባብስ ማለፍ ምናምን አይመቸኝም። ቀጥልበት። ስለዚህ ምንደርስበትን እናያለን ቤተሰብ አይሻልም ቤተሰቦችም አሉ ለዚህ ፈለግኩ እንግዲህ ካዳመጥከኝ ተገብረዋለሁ ካላዳመጥከኝ ደግሞ መድረስ ያለብን ደረጃ እንደርሳለን ከፈለግ ቤት ትችላለህ እንግዲህ ቤተሰብ መጀመሪያም የተናገርኩትን ነገር በደንብ አድምጣችሁኛል ብዬ አስባለሁኝ ከዚህ በላይ ደግሞ ከእሱ ጋር ምንም አይነት ነገር ውስጥ መግባት አልፈልግም ማለት ከዚህ በላይ ውሸት እነግራቸው ለቤተሰቦችም ጥሩ ነው። ችግር የለውም። አንተ ትክክልና ሰው ውሸተኛ ነኝ አይደለ? በጣም ግራ እያጋባሽ ምንም ግራ የሚያጋባ ነገር የለም። የማስጠንቀቅ እህን ነገር እንድትሰማ ፈልጋለሁ። አንድ አትነካኝ፣ ስነ ስርዓት እህን ያዝ። አንቃ ያለው መብት አለኝ ታውቃለህ። ካደለኝ ይኸውልሽ እኔ እጅሽ ነው እርጅና በሰማያዊ ስነ ስርዓትህን ያዝ። በስነ ስርዐት ነው እያናገርኩህ ያለው። ገባ ካደለ አክብሬ ስለጠራሁ እኮ እስካሁን በጣም ስለታገዝኩ ነው ወንድነት። ልቀቀኝ ወደ እዛ